እንዲሁ ዝም ብለው ሲታዩ ግርማ ሞገሳቸው ደስ የሚያሰኝ የተወደዱ ለአይን ግቡ የሆኑ የሚናገሯት ንግግር ሁሉ ለጆሮ የምጣፈጥ ተወዳጅ በሙስሊሙም በክርስቲያኑም ዘንድ የተከበሩ በእኩል አይን የሚታዩ ማንም ሰው ከሃይማኖታዊ እይታ አንጻር እየከፋፈለ የማያያቸው ምክራቸው ከመሬት ጠብ የማይል በሁሉም ዘንድ እጅጉን የተወደዱ አባት ነበሩም። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ። የሀጂ ነገር ሰሞንኛውን እጅግ አነጋጋሪ ሆኖ የሰነበተ ነበረ። በተለይ ደግሞ ወደ ሆስፒታል ገቡ ከተባለችባት ጊዜ አንስቶ በርካታ ኢትዮጵያውያን ፈጣሪ ምሕረቱን ያወርደለው እያለ በታላቅ ጸሎትና ዱዓ ውስጥ ሰነባብቶ ነበረም። መጨረሻው ግን እጅግ የሚያሳዝን ሆነ። በእርግጥም ሀጂ ይህንን የሚያምር ፈገግታቸውን እንደያዙ ተለይተውናል። ከዚህ ዓለም በሞት ተለዩን። ለመሆኑ ሕይወታቸው ያለፈችባት የመጨረሻዋ ሰዓት ምን ትመስል ነበረም? ከሰሞኑ እጅግ መነጋገሪያ ሆኖ የሰነበተበትስ ሂደት እንዴት ያለ ነበረ? የህመማቸውስ ጉዳይ? አሁን ህልፈተ ህይወታቸው በተሰማ ጊዜ መላው ኢትዮጵያውያን ምን እያሉ ነው? ምን አይነት ስሜቶችስ እየተንጸባረቁ ነው? ታዋቂ ሰዎች ጋዜጠኞችና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 መረጃዎችን ወደ እናንተ ልናደርስ እንዲህ ተገናኝተናል። ጌታቸው ላይ አብሬያችሁ ቆይታ አድርጋለሁ ከኛ ጋር ሆኖ ህልሞን በቅናሽ እንሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከ70 ፐርሰንት በላይ የደረሱ አፓርትመንቶችን በ10 ፐርሰንት ቅድመ ክፍያ እንዲሁም 35 ፐርሰንት ቅናሽ አዘጋጅተን እየጠበቅኖት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሦስተኛና የመጨረሻ ሳይታችን በውቢቷ ፒያሳ ከ693 ብር ቅድመ ክፍያ ጀምሮ 30 ፐርሰንት ቅናሽ አድርገን ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንሎት ቀርበናል።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 የክብር ዶክተር ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ሲናገሩ እጅግ ለዛቸው እየተወደደ ነው። ታዲያ ሀገራቸውን አብዝተው እንደሚወዱና ለኢትዮጵያም እንደሚጨነቁ በተለያዩ ሚዲያዎች ላይ ሲናገሩ እንሰማቸዋለን። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ በዚህ ሰዓት 86 ዓመት ሊሞላኝ ጥቂት ጊዜ ቀርቶኛል። ሌሊት እንቅልፍ የለኝም ለሁለት ሰዓታት ብተኛ ነው ቀሪውን ግን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስጨነቀኛል በማለትም ስለ ሀገራቸው አሳሳቢ ሁኔታ ሲናገሩ ይደመጣሉ። ሰውነት ይቀድማል የሚል መርሃ አላቸው። ሰው ሁኑ፣ ቅድሚያ ሰውነት ይሁን። ከሃይማኖት ሰውነት ይበልጣል፣ ከዘርም እንዲሁ ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል ወዶታልና ሰው ሊገፋ ሊሰደድ ሊገደል ሊናቅ ሊወገዝም በፍጹም አይገባም። ልዩ ፍጥረቴን ክብሩንም ጠብቁት በማለት አዟልና ይላሉ የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ። እኚህ አባት ስለ ሀገራቸው በእንዲህ ያለ ልክ ነው የሚጨነቁት። እያንዳንዱ የሚሞተው ሰው ልጅ፣ እያንዳንዱ የሚጋደለው ኢትዮጵያዊ ነገር እጅጉን የሚያሳስባቸው ድንቅ የሆኑ አባት ነበሩ። የሰው ልጅ የፈጣሪ ድንቅ ስራ በመሆኑ ሰው በመሆኑ ብቻ ሊከበር ሊወደድና፣ ከሁሉ በላይ ልቆ የተለየ ክብር ተሰጥቶት ሊኖርም የሚገባ ፍጥረት መሆኑ ሁሉም የሚስማማበት ነው። እሳቸው ይህንን አስተሳሰብ በሚገባ እየሰበኩ የኖሩ ታላቅ አባት ነበሩ። ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ እጅግ ትልቅ ሰው ነበሩ የሚላቸው ዮሴፍ ፈሳሐ ነው። እሳቸው ትሑትና አዋቂ የሙስሊም ሃይማኖት መምህር ናቸው። ከዓመታት በፊት ሸገር ኤፍኤም 102.1 ላይ ቀርበው የዚህች አገር ምስቅልቅል እጅጉን ያሳስበኛል በማለት ሲያለቅሱ ከልባቸው መሆኑ ያስታውቅ ነበር በማለትም ይጨምራል። የኢትዮጵያን ሁኔታ እያሰቡም በጸሎት ጊዜ እንደሚያለቅሱም እንዲሁም ዮሴፍ ይመሰክርላቸዋል። እጅግ ኃላፊነት ስለሚሰማቸው ለግጭትና ቀውስ የሚሰሩ አይደሉም፣ ለማኅበረሰብ ሰላምና መስተጋብርም አጥብቀው ይሰሩ ነበር በማለት ነው የሚገልጻቸው። በሚዲያ በልዩ ልዩ መድረክ መልእክት ለማስተላለፍ ንግግራቸው ስለሚስብም የሚሰሙ ክርስቲያኑም፣ ሙስሊሙም ሁሉም ወገኖች በአንድነት የሚወዷቸው ናቸው። እንዲህ እያለ ነው ዮሴፍ ስለእሳቸው የሚመሰክረው። እኚህ ተወዳጅ አባት ታዲያ ከሰሞኑ በከፍተኛ ህመም ተጠቅተው ወደ ጽኑ ህሙማን ክፍል ውስጥ መግባታቸውን ተከትሎ ይህ ዜና ወደ ኢትዮጵያን ከተሰራጨ በኋላ በርካቶች እጅግ ከፍተኛ የሆነ ስጋት ገብቷቸው በጸሎትም በዱዓም እያሰቧቸው መሰንበታቸው የሚታወቅ ነው። ይህንንም አስመልክቶ እኛም በወቅቱ የወጡ መረጃዎችን አሰባስበን ወደ እናንተ አድርሰን ፈጣሪም ይማራቸው ብለን ጸሎታችንንም አድርሰን ነበር። በመጨረሻ ግን ይህንን አሳዛኝ ዜና ሰምተናል። በዛሬ ሁለት ስንት አይንን ጨፍኝ እንደቆየሁ አታውቁም፣ ትላለች ደራሲ ገነት ጌታቸው። እንዴት የምለውን ነገር አጣለሁ። ውሸት ነው ለመባል እንኳን ስንት ቦታ እንደሮጥኩኝ አታውቁም። ግርማ ሞገስ ሰው ቢሆን ካንተ ወዲያ ሊሆን አይችልም። ወሎዬነት ገጹ ቢገለጥ ማን ሊተካከለውት ይሆን እያለችም ትገልጻለች። ፍቅርን ካንቱ ወዲያ ማን ሊሰብከው ማንስ ኖሮት። በፍጹም ይህን ላውቅ አልችልም። በቃ ማርያምን በጣም ተስፋ ነበረኝ ይድናሉ ብዬም የባከነባቸው ደቂቃ የማይገኝባቸው ትልቅ ሰው አድባር ነበሩም። ለዚያውም እንደ ሀጅ ያሉ ከስንት አንድ ጊዜ የሚበቅሉ ናቸው። ምንም ያልባከነ ሕይወት ቢኖሩም እንኳን ሞት ግን ነጠቀን። የገነት የወፍ ጠባቂ የቀድሞ ደረሳ ተቀዳሚ ሀጂ ሙፍቲ የሁላችንም አባት ነበሩም ምልክታችንም ጭምር። አሁን ግን ትተውን ሄዱ በማለት ከፍተኛ ሐዘኗን ትገልጻለች። ገነት ፍቅርን ትተው ሄዱ፣ በስማአ ይሄንን ማመን እጅግ ይከብደኛል በማለት ነው ሀሳቧን የገለጸችው። እንዳልኳችሁ ይህንን ሐዘን በሚመለከት በርካታ ሰዎች መልእክቶቻቸውን ያደረሱን ሲሆን ከእነዚህ መካከል ደግሞ ጋዜጠኞቹ ያሏቸውን በጥቂቱ አስከትለን እንንገራችሁ። ጋዜጠኛ ማናየ እውነቱ ሲናገር ይህ ብሔራዊ ሐዘን ነው ይላል። የሁላችንም ቸራ አባት ግርማሁ፣ እንደ ዝግባ የገዘፈም፣ አንደበትሁ ከወለላ ማሬ የጣፈጠም፣ የፊትሁ ጸዳል እንደ ማለዳ ፀሐይ የሚናፈቅ ቃላት የማይገልጽሁ አንቱ አጃይብ ፍጥረት ነበሩም። ቢቻልና ከእኔ ዕድሜ ተቀንሶ ለአንቱ ቢቸር ሁሉ ደስ ባላይ ነበርም። ነፍሶት በሰላም ትረፍ በማለትም ይገልጻል። የሀጂን ህልፈተ ህይወት አስመልክቶ የኢትዮጵያ እስልምና ጉዳዮች ምክር ቤት ሐዘኑን ገልጿል። የሁላችንም አባት የነበሩት የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ ሄደዋል ይለዋል። በመረጃው የሀገራችን ዋርካናም የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አኺራ ሄደዋል ሲልም የሰሞኑን ሁኔታና የህክምና ሂደታቸውንም ይገልጸዋል። ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው። እኚህን ታላቅ አባት ላበርክቷቸው ሀገራዊ ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ ኢስላማዊ ስነ ስርዓቱን በጠበቀ መልኩ ጠቅላይ ምክር ቤቱ ኃላፊነቱን በመውሰድ የሚፈጸም መሆኑንም እንገልጻለን በማለትም ይናገራል። ሀገራችን ታላቅ አባት አጥታለች። ሀዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለንም በማለት ነው ምክር ቤቱ የሚናገረው። አላህ መልካም አበርክቷቸውን ይቀበላቸው፣ ምህረቱን የሚለግሳቸው፣ በጀነተ ፊርዶስ ይመንዳቸው በማለትም ነው የኢትዮጵያ እስልምና ጉዳዮች ምክር ቤት ሀሳቡን ያጠቃልለው። የሀጂን ሞት በሚመለከት ሀሳባቸውን ከላኩልን ጋዜጠኞች መካከል የኢቢኤስ ቴሌቪዥን ጋዜጠኛ የሆነው አጥናፏ አበራ ይገኝበታል። አስከትለን እሱንም ወደ እናንተ እናድርስ። ሞት የሁሉም ነውና የሁሉም አባት ትልቁ ሰው አረፉ ይለናል አጥናፉም። ይሁንና ሞትም ከኛ በላይ ጨካኝ አይደለም። እንድንተሳሰብ በሀገራችን በሰላምና በአንድነት እንድንኖር ሲመክሩን አልሰማንም። አሁን ግን ወደማይቀረው አዝግመዋል ሲልም ይገልጻል። ይብላይለኛም ለአባታዊ ምክራቸው ፊታችንን አዙረን ለቀረነው እንጂም ይብላይለኛ አዋቂዎችን፣ ደጋጎችን፣ አሳቢዎችን እውነተኛ አባቶችን ችላ ብለን የተኩላ መንጋም በየስፍራው ለሰገሰግ ነው፣ በማለት እሳቸው የሚናገሩትን ባለመስማታችን የደረሰብንን ይገልጻል። ማልቀስ ለእኛ ነው። እረፍቶ የሰላም እንደሚሆንም አስባለሁ ሲልም ነው አጥናፉ የተናገረው። ሙባረክ ያሲን ደግሞ ዳግም ይህንን ፈገግታቸውን ለማየት አልቻልንም። እኛ ያልነው ቀርቶ አላህ ያለው ሆኗል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ወደ አሄራ ሄደዋል፣ በማለትም ነው ሀሳቡን ያስቀመጠው ሙባረክ። ጋዜጠኛ ናቲማ ናይም ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በእውነት ደስ የሚሉኝ ትልቅ አባት ነበሩ፣ ነፍሶትን ይማር በማለት ባጭሩ አስቀምጧል። ጋዜጠኛ ትዝብ ታሰፋም የሀገሩ ዋርካው አረፉ ትላለች። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የጤና እክል ገጥሟቸው ሆስፒታል እንደነበሩ ይታወቃል። አሁን ማረፋቸው ተሰምቷል። የኢትዮጵያም የቀድሞ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሁሉም ተስማምቶ የሚወዳቸው አባትም ነበሩ። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል በማለት ይናገራሉ ስትልም ታስታውሳለች። ለእኛ አጎደሉብን ምክሮ ትርህራ ሕይወት እጅግ ድንቅ ነበረም፣ ከልብ ያዘኛለሁ ትላለች። ለልጃቸው አህመድ ኡመርና ለቤተሰባቸው መጽናናትን እመኛለሁ ስትልም ሀሳቧን አኑራለች። ተወዳጅ ሀጂ ሙፍቲ ከሰሞኑ እንደነገርኳችሁ ወደ ጽኑ ህሙማን ክፍል በመግባት የሳቸው ህመም ለመላው ኢትዮጵያውያን ከተነገረ በኋላም በርካቶች በጸሎትና በዱዓ ውስጥ ነበሩ። ታዲያም የመጨረሻዋ ሰዓት ላይ እጅግ ጥሩ የጤና መሻሻል አሳይተዋል። በመልካም ሁኔታም ላይ ይገኛሉ እየተባለ በስፋት ስለሳቸው ሲነገርም ነበረም። ነገሩ ግን ተቀየረና ይኸው ሞታቸውን ሰማን እጅግ የሚያሳዝን ነው። በሚዲያችን ስም እኝህን ታላቅ አባትና የሀገር ባለውለታ እንዲሁም የሃይማኖት መሪ የነበሩን እኝህን ሰው በማጣታችን የተሰማንን ከፍተኛ ሐዘን ለመግለጽ እንወዳለን። እጅግ የምንወዳችሁን የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ስለምትከታተሉ ከእኛም ጋር ስለምትሆኑ እናመሰግናለን። በሚቀጥለው በሌሎች መሰናዳዎች ተመልሰን እስክንገናኝ ለሁላችን መልካም እንዲሆን እየተመኘን ጌታቸው በላይ ደግሞ እንዲህ አበሪያችሁ ቆይታ አድርግ ያለሁ መልካም ጊዜም